አላት ገብቶ ቢሆን መኝታ ቤት፣ ቡቡና ሀይሚ ያደረጋችሁት ነገር እራሳችሁንም የሚያድናችሁ ይመስላችኋል? ግን ወይኔ ዛሬ ሞትኩኝ። አይ ሀይሚ የምቀመሚው ቅመማ እኮ አያድርስ ነው። እግሩና እጁን ይዛ አላስቀመጠችው። ጉድኩ ነው ተንትቻል በጣም ወጉ ወጉ ተይዞልኛል። የባል እና የሚስት ወጉን ወጉን አደርሰሻል ሀይሚ ወደ እኔ ቤኪ ማለት ነው የሚያወራው ወሬ፣ የሚያስቀኝ እግዚአብሔርን እሱ ያለ በፕራንክ እኮ የእውነት መንፈስ ነው የመሰለው እግዚአብሔርን። እኔማ ከአሁን አሁን አናቱን በረቀሰው ብዬ ይጣላሉ እንደ አየከተማ ነገር ቡቡዬ፣ በፎቶ ነው ግን ጠላት ቢሆን እንደዚህ የምትመጣው ቡቡ? ምን አስበረ። በሳቅ ነው የሞትኩት። ቡቡ ድምፁ ሲሰማ ሻሻት ይላል። አይ ሀይሚ ደግሞ የክወና ብቃት ይላቸዋል። እግዚአብሔርን ቤኪ ሲወጣ ብሩኬ በጥፊ ነበር የሚገጥመው። እዚህ ጋር ሃይሚ ባትወድቅ ማለት ነው። ጋይስ መጀመሪያን ጊዜ ሃይሚ ቆንጆ ተባብሮ ማለት ነው። ብሩኬን ፕራንክ ሲያደርገው፣ ወይኔ ብሩክ ተቀየረ እኮ እናንተ። ጉድ ምን እያረክ ነው እዚህ ጉዴ ፈላ። ቡቡዬ ሀይሜን ለሰርጓ ጊዜ እንዴት ልትሸከማት ነው እንዴ? እናንተ ኪሎ ጨምራለች እንዴ? ጉዴ ፈላ። አንቺ አንቺ ደህና ናት መግቢያ ላይ እኛም ስቸክስብን እኛ ሌላ ነገር ስንጠብቅ እሷ አልቅሳት መጣለች እንዲህ ብለን ማለት ነው ቆይ ቆይ እዚህ ጋር ያልገባኝ ነገር ቡቡዬ ለምንድን ነው የምታስፈራራት ማለት እንዴት ነው አልገባኝም አላመነው ማለት ነው አይ ሀይሜ፣ የማስታመም ሙዳ ነው የሚሆንብሽ። ቡቡዬ በዚህ ስፕራንክ ታመመልሽ ጉድፈላ እዛ ቦታ ጀራ ላይ ማለት ነው አሸንጓኒ ታም ተጨራር አልካትም። ብድሯን ነው የመለሰችው። ምንም ማድረግ አይቻልም እንግዲህ፣ ስራ ነው። ስራና ስራ እስከሆነ ድረስ ምንም ማድረግ አንችልም። መንፈሱ መጣብኝ መጣብኛል አላለችም። እኔማ መጀመሪያ ስቸክስ ሀይሚ ማለት ነው የውነቷን የውነቷ መስሎኝ ማለት ነው ማለት ግራ ገባኝ። እንዲ ማን ይገባል ምናምን። ከዛ ቤኪንት ቤኪ ሲመጣላት ቀኑ ሙሉ አብረን ሆነናል። ከዛ ለማታ ደግሞ ብሩክ ናፈቀኝ ስትል ማለት ነው። ከዛ ቤት ቴዲ እንደዛ መጥቶ በቆታ በምናምን በቃ በግርግር ብሩኬ ቤት ተከራይቶ ይሄው አስገባት። ለሀይሚ የማይሆነው ነገር የለም። አሁን ደግሞ በግርግር ቡቡዬ እንዴት ነው ካልመጣለች ነው እንዲ መኝታ ቤት ብዬ በሳቅ ነው የሞትኩት። እግዚአብሔርን ሰላም ጤና ይስጥልኝ። የኛ ውድ ቤተሰቦች ሰዎች እንዴት አላችሁ? እንዴት ናችሁ? እኔ አለሁ፣ ደህና ነኝ። በሀይሚ ፕራንክ ሶቅ ብዬ ስቀለው እግዚአብሔርን እግዚአብሔር እንዴት እንዳሳቀችኝ አጠይቁኝ ማለት ነው። እውነት ምርጥ ፕራንክ ነው የሰራችሁ ግን ደግሞ ምርጥ ያልሆነበት ፓርትም አለ፣ ምርጥ የሆነበትም ፓርት አለ። እውነቱን ስነግራችሁ አይዲያ አመጣጣ ቆንጆ ነው ቤኪ ራሱ ማለት ነው። በጣም በቃ ልቀበል ብሏት በግድ ነው የተቀበላት። እንግዲህ ያው ከቡቡዬ ጋር ብቻ አይደለም መተባበር። ያው በቀደም ለታ ሆስፒታል ገባን ተደበደብን ብሎ እንግዲህ ብራንክ አድርገዋታል። ሰው ብሩክ ቻለው ምንም ማረግ አንችልም። እንግዲህ ዛሬ ምንም መፍረድ አንችልም፣ ምክንያቱም ስራው የናንተ የናንተም ጭምር ተደበደባችሁ። ተደበደብኩ ብለህ ብሩኬ፣ የዛን ሰዓት ሽንት ቤት ሰኝ ሽንት የመጣ ስትል ያላቅሟ ልትሸከም ሞክራለች። እና ደግሞ አሁን ብድሯን መለሰች ግን ጥሩ ሲስተም አድርጋለች ብዬ የማስበው ነገር ምን መሰላችሁ ብሩኬ ወደዛም ሲገባ መያዟም ጥሩ ነው ያው ማለት ቤኪ ስለሆነ ማለት ግን እንደዚህ የሆነ ነገር ቢኖር ባላችሁ እንደዚህ ወገቡን መያዝ የለባችሁ ምክንያቱም ታስጠቁታላችሁ እግዚአብሔር እሱ ሲይዙት እናንተ እንዲህ ሀይሚኮ ለያዥ ለገራጅ ያስቸገረችው ግን ችግር የለውም ኦሬዲ ፕራንክ ስለሆነ ማለት ነው ውስጥ ያለው ሰው ስለሚታወቅ በሚለው ውስጥ ያለው ግን ሰው ባይታወቅ ጠላት ቢሆን በዚህ ልክ ሃይሚ ብሩኬ ላይ እንደ አስበላችሁ ነው የሚባለው አድርጉ ጋይስ። እና እንደዚህ አይደለም ቢያንስ ወይ ና እንሂድ ብሎ ወደ ውጪ ዞ መሮጥ ካለ በለዚያ ደግሞ ደህና ነገር ለባልሽ ማቀበል እዛ ፍልጥ ያደርገዋል ማለት ነው። ጀስት የፕራንክ ስለሆነ ችግር የለውም። ግን በዚህ መካከል ግን እኔ ከእሷ ጋር ያስደሰተኝ ነገር ምን እንደሆነ ታውቃላችሁ? ብሩኬ እንደሚጣላ ያው የሃይሚ ፕራንክ ትንሽ እርዝም ይላል። ትብስት ያስጨርሳል በጣም በጣም ትግስት የሚያስጨርሰው የሃይሚ ፕራንክ ማለት ነው። ይሄ ወደዳችሁም ጠላችሁ፣ ምኖቱን ኡኖቱን እንትን በዋጡት ሰው ትግስት ቆርጦ ራሱ በበድን ራሱ ታስኬዳለች ሃይሚ ማለት ነው። እግዚአብሔርን ግርም ትለኛለች። የመጨረሻ በቃ ግድል አርጋ ነው የምትመልሳቸው። እና ምን መሰላቸው አሁን ዛሬ ብሩኬ የሆነ ምን ፓርት ልክ ሲያቀው ገልጦት እንትናም ረጅም ጉዞ ተጓዘ እኮ ቤኪ ማለት ነው። ረጅም ጉዞ ነው የተጓዘው ቤኪ ራሱ ሲሪየስ ነው የሆነው። በዛ ምን ትሰራለች? ሰው ክምል ሲለው እራሱ ለጨዋት ለመዝናናት ለመዝናናት ብዬ ነው ትዝናናበታለ። አላም አሁን መዝናናት በዛ ሰዓት ብሩኬ እንዴት ይመጣለታል? አረ ወይኔ፣ ዛሬ ሀይሜ በጣም ነው ያሳቀችኝ። ከዛ ደግሞ እሱ ልክ አይቶት እንደዚህ ንስ እሷ ወደ ኋላ ባትወድቅ ኖሮ እርግጠኛ ነኝ ልክ ከቁም ሳጥን እንደወጣ ብሩኬ ያንቀው ነበር። ኦ ማይ ጋድ፣ ቡቡዪ ተረጋጋ። መረጋጋት የሚባል ነገር አለ። ምክንያቱም ጭራሽ እኛ ወይ ፍፄ ወይ ቤኪ ቤት የሚኖረው እያልን ስንከራከር እ እናንተ ተደባድባችሁ ታርፎ እንዴ ወይኔ እናቴ፣ እኔ ፈረስኩኝ። ብሩኬ ፍራንክ ሲያደርግ ነው ደስ የሚኖረው። በዚህ አጋጣሚ ዛሬ ከፍቱ አስቡት በዛ ሌሊት ተደውሎለት ሲመጣ ደግሞ ቅርብ ከሆነው እዛው በዛው ነው። ያኔ ከውጭ ቢሆን እንደ በፊቱ ከሌላ ቦታ መተህ ቢሆን ነበር የሚቆጨው ማለት ነው። አሁንማ ቻለው ቡቡዬ፣ አይ ጫጓራ ናት እላት እና አሁንማ ቻለው። ምሳም፣ ቁርስም እራትም ፕራንክ ነው። አሁን በኋላ እድሜ ልክ ሀይሚ እንዲያው ገደለችኝ ዛሬ እግዚአብሔር ያደረገችው ነገር ሁሉ በጣም ያስቃልም፣ በጣም ያስተምራል ማለት ነው፣ ላወቀበት ሰው ላዳመጠው ሰው ማለት ነው። እና በጣም በጣም ተገርሚ ያለው እንትና እራሱ እስከ መጨረሻ ላይ ነው የተጓዘው። ብሩክ ግን በጣም ተቆጥቷል። በጣም ከሚገርማችሁ በላ ሊጣላው ሁሉ ይችል ነበረ። መጨረሻ ላይ ራሱ ፕራንክ ነው ሲባል ውልቅ አላለም። ቤቴ የባለፈው በተደበደበ ጊዜ አስወጣሁ ተባለ ውልቅ። ዛሬም ሁለቱ ሁለቱ ትንገላጭ ትንገራጭ። ኧረ ወይኔ እናቴ! ጎቦ መሆኑን እንዴ! አይ ቢጎ መጀመሪያም ያምታ ተናግራለች። ይቅር አድርጉልኝ ዛሬ እግዚአብሔርን በጣም ነው ያሳቀችኝ ነው ግርም ብሎኝ ያሳቀችኝ ማለት ነው እሷ እኮ ተናግራለች በመጀመሪያ በሰባብ አስበቡ በማታም ላገኘው በቀን ብቻ እያገኘሁት ተቸግሪያለሁ ብላለች እንግዲህ ደግሞ አንድ ችግር ፈጥረሽ ማለት ነው ይሄ ያሸንጓሌ ተባብ አለ አይደል አሸንጓሌ ማለት ነው እሱን አድርገሽ አንድ ቀን ደግሞ አስደነገጠኝ ብለሽ ኡ በይና ያው ብሩክ ከአንቺ ጋር እንዲያድር አድርጊ እንግዲህ አይደል ቤተሰቦች ምክንያቱም ከእዛኛው ቤት ያው ጉረምሳ ሲያስፈራራት እዚህ ያመጣት እዚህ አምጥተው ደግሞ ለብቻ አረጋት። ያው እንግዲህ ሰርጉ እስኪደርስ ብዙ ነገሮች ያልፋሉ። እናፍቆት አለ። አይ ሃይሚዬ ለነገሩ ለስራ ብላ ነው እንጂ ቢናፍቃት ክላሱ መሄድ ትችላለች፣ ምንም ችግር የለውም። ምንም አረጋት ቡቡ ሲጀመር ማለት ነው። እና ለቪዲዮ ድምቀት ነው እንደዚህ ያለችው ባይዘው ማለት ነው ቤተሰቦች። እና ብቻ ፈታ ያለ ቪዲዮን የሰራችው እርግጠኛ ነኝ ከቤለው ከሰርጉ በኋላ ነው ይሄን ነገር የሰራችው፣ ማታ ሌሊት ማለት ነው ሌሊት ነው የሰራችሁ። ሰርጉ ያው ሁለት ሰዓት ላይ የድረስ ድረስ ተሰራ። ከዛ እኛ ብራም ባል ይዘሽ ነይ ብለን ነበር፣ ብሩክን ኖ ኖ ብሩክን ሃይሚን ለነገ ብራም ባል እንጠብቃለን ብለን ነው ነበር ብሩክን። ምክንያቱም አግብቷል አይደል? እንደ ኦልሬዲ አግብቷል። ስላገባኝ ጠየቅ ነው። እና ብዙዎቻችሁም እየሳቃችሁ ስለነበረ በዛውም ደግሞ ሃይሚ የሱ መልስ ማለት ነው። ጭራሽ እኔ አሳቀኝ ቤኪ ነው በጣዕም ነመባራ ጅኒ መምሰላለ አእ ዘቅበሪ ትክክለኛውን ጅኒ መስሎ ቁጫላለም ድምፂ ራሱን እንዴት እንደሚያሰራ በየሱስስም ይለል ብሩኬ፣ በየሱስ ስም ሸሸት ግና አላፈናሕን። ቤኪ እንዲ በጣም እኮ ትልቅ መስዋዕትነት ያለው ፕራንክ ነይሰራዊ ቤኪ ማለት ነው እግዚአብሔርን ከአንዴ መቶታል ሁለተኛ ጊዜ እንዳይደግመው ብላ ሀይሚ ተናገረች። ግን በጣም በጣም በጣም ትግስቱ ካለቀ በኋላ ነው። ሀይሚ ይሄን ነገር ብታስተካክ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ሰው ለትግስቱ እስኪያልቅ ድረስ ፕራንክ ማድረግ ጥሩ አይደለም፣ የሚጸጸስ ነገር ሊያደርግ ስለሚችል ማለት ነው አይደል? ይዛና ሳሳን ቀርጐ አንድ ቦክስ ቢለውስ ነው ትርፉ። እግዚአብሔርን እና አንዳንድ ጊዜ ሀይሚ ሀይሚ እንደ ሀይን ነገሮች ተጠቀቂ። በመካከላቸው ያሉ ሰዎች ያው ዛሬ በጣም ከባድ ነው፣ ሰው ልጅ ይቀየማል። በእርግጥ እናንተ ፕራንክ ያው ተለማምዳችኋል፣ ምንም ማለት አይደለም። ግን ደግሞ ይሄ እንደዚህ በዱላ የሚባል ነገር ትንሽ ይከብዳል። እና ደግሞ እንግዲህ ነው ቡቡ ቻለው እንግዲህ ሀይሚ ጋር ኖሮ ማለት ነው። ከሀይሚ ጋር ኖረህ ፕራንክ በቀኛ ራሳችን ነግረንሃል። ቁርስ መሳህ እንደሆነ ይህንን አስረግጭ ነው የምነግርህ። ከምታገባ በፊት ፈርምህ ግባበት አለቀ። ምክንያቱም አንተም ያው ፕራንክ ማድረግ ትችላለህ እየፈለግከውን እሷም የፈለገችውን ማድረግ ትችላለች። እና አሁን ሀይሚ ምንም ዛሬ ምንም ያጥፋጭ ጥፋት የለም ምክንያቱም ባለፈው ተደበደብኩ ወርቄን ወሰዱት ብሎ እንትን ብሏት ነበር። በጣም አስደንግጧት ነበር ነበር ሰውሱም ፓርት ነው። ዛሬም የሰራችው ቤኪም እንግዲህ ለብሩኬ ብሎ እምቢ ብሎ ነበር። ያው ብሩኬ ያውቅ የለ የዛን ሰዓትም ደውልላት ሲለው ደንባራ ስትደናበር ትደናበር ቤቱን አዘጋውን ብሎ ነበር። የሁለቱንም ልብ ያውቃል ቤኪ ማለት ነው። ከዛ ዛሬም ሲደውልለት እንዳይመጣ ይሄ ደንባራ ካሜራ ልደብቃለ እና ካሜራውን ደብቀው ነው እንደዛ ጉድ የሰሩት ማለት ነው። ኤኒዌይስ ብርድ ሲመጣኝ እናንተ ኢትዮጵያ ላይ ብርድ ለምን እንደሆነ? እኛ እኮ እዚሁ ሞቃት ነው። እኛ ሞቃት ስለሆነ ብርድ መኖሩንም ኢትዮጵያ አልናቅም። ጃኬት ሲለብሱ ለራሱ ወይ አይ ሞቃቸውም እንዲላል እኔ ማለት ነው። ቡትስ ጫማ ራሱ ሃይሚ ስታደርግ ወይ አይ ሞቃትም እንዲላሉ። ብርድ አለ እንዲቆይ፣ አሁን ለነገሩ ጥቅምት ዳር ይበርዳል መሰለኝ። ረስቼዋለሁ። ብቻ ኤኖዌይስ ለማንኛውም ብርድ አሞኛል ብሏል ብሩኬ እንግዲህ ባልዚዮንኑ ሙቆ አሁንም ስጠገኝ ስደባብሽ ያ እንግዲህ ነጋን ማለት ነው። ምክንያቱም አረጋግቼ አባብዬ ቢታረቀኝ ከዛ ነገ በሌላ ቪዲዮ እመጣላችኋለሁ ብላለች እንግዲህ በጣም ደስ የሚል ነገር ነው ያደረገችው። ግን በአትወርቅ ኖሮ ግን እነዚህ ልጆች ይጣሉ ነበር። ሰው ሪስክ የሚያስወስድ ቪዲዮ ሪስክ የሚያስወስድ ፕራንክ በአሰሩ ጥሩ ነው ብዬ አስባለሁ። ብሩኬም ደግሞ የሆነ ነገር ሲፈጠር ለመረጋጋት ሞክር። ቢያንስ እንኳን በቃ ቤኬ ከሆነ በኋላ ለምን መጣ የሚለውን ነገር ተረጋግተ መጠየቅ በቃ ቶሎ ወደ ዱላ ባገባ ጥሩ ነው ብዬ አስባለሁኝ፣ እንደ ሀሳብ ማለት ነው አደርጋይስ። ምክንያቱም መጠየቅ በቃ የመጣበት ጉዳይ ጥሩ ነገር ሊሆን ይችላል፣ መጥፎ ነገር ሊሆን ይችላል፣ በቃ አይታወቅም እና እንዴት ነው ለምን መጣ። በቃ ቶሎ ወደ ዱላ ከመግባት ቶሎ ንቅ ከማድረግ እንደዚህ ተረጋግቶ መጠየቅን ብሩክ ብትለምድ በጣም ደስ ይለኛል። ለአንተም ለህይወትህም ጥሩ ነገር ስለሆነ ቶሎ ወደ ስህተት ውስጥ ሳገባ ያኔ ትማርበታለህ ብዬ አስባለሁ። በራስ እርስ በራስ ቪዲዮውን ስታየው ማለት ነው አደርጋ። እስከተሳሳትኩኝ አርሙኝ፣ ያየሁትን ነገር ነው የምናገረው ማለት ነው። ሀይሚ ያው ትዕግስት እስኪያልቅ ድረስ አጠብቂ። በተለይ በጓደኞች መሀል እንደዚህ ማድረጉ ጥሩ አይደለም። ምክንያቱም በጣም ድግዝ የሚፈታተን ነገር ጥሩ አይደለም። ቶሎ ለመቁረጥ ብሞክሪ በጣም ጥሩ ነው። በጣም ተስፋ ሳይቆርጥ ሌላ ዓለም ውስጥ ሳይገባ ብሩኬ፣ ሌላ ዓለም ውስጥ ከገባ ቶሎ ለመመለስ የሚከብደው አይነት ባህሪ ያለው ወንድ ነው። ሰው ያን ነው፣ አንቺ ታውቂያለሽ። ስለዚህ አይ ሚቻ ፕራንክሽን ቁጥጥ ሲል ቶሎ ቁርጥ ማድረግ ጸብ ውስጥ ሳይገቡ፣ ምክንያቱም በመካከል የሆነ እንደ ወንድም የሚታይን ሰው ፕራንክ ብዙ ሰዎችን አቋራጦ ስላየሁ ነው። እንደዛም ብለው በነገራችን ላይ ማለት ነው አይጣሉም አይጨካከኑም ማለት አይቻልም። ይከብዳል እና የሆነ አሁን የሆነ ቦታ ላይ ቢመታው ያ ምት አይጠፋም፣ ጠባሳ ነው። ስለዚህ ለዛ ነው። እናመሰግናለን ባይ